ሰላም ውድ ማዚያ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ ግንቦት አስራ ሁለት ነው፣ የአቡነ ተክለሃይማኖት ዓመታዊ ክብረ በዓል ነው። ይህም በማስመልከት እንግዲህ አጠር ያለች ብሎግ ነገር ነው የሰራሁላችሁ። ዘጠኝ ሰዓት ነው ይሄ፣ ከሌሊቱ ፕሮጀክት አናሊሲስ ፈርስት ፋይናል የምፈተነው ፈተና ስለሆነ ማጥናት ነበረብኝ። ቻፕተር ዋን ነው ያጠናሁት እና ሾርት ኖት ሲዝ ምንድን ነው ኖት ሳይሆን ጥያቄዎች ነው ሶስት ቻፕተሯንም በአንድ ሰዓት ውስጥ ጨርሼ ጥያቄ ልክ ስከልስ ጥያቄዎችን ራሴን በመጠየቅ ነው ማለት ነው። አንደን በጊዜ መውጣት ስላለብኝ ሰዓቱ አሁን አስር ሰአት ሆኗል። አስር ሰዓት ከሶስት ኦልሞስት ሶ ምሳ መስራት አለብኝ። ፍርፍር ነው የምሰራው፣ ዊዛው ሽንኩርት እትናቲንግ ሶ እስከምሰራ ግን እስከሚበስል ምናምን ምናምን ስንክሳር ከፈትኩ ማለት ነው። በዚችም ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክቡር አባታችን ተክለ ሃይማኖት የስጋው ፍልሰት ሆነ። የፍልሰቱም ምክንያት በአምሳ ስድስት ዓመት ከዋሻ ውስጥ ወደ አነጹልህ መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ያን ጊዜም ተአምር ተደርጎ እውራን አዩ፣ አንካሶችም ተስተካከሉ። ይህም በወራሴ መንበሩ በአባ አስኪያዝ ዘመን ሆነ። እለቱም ግንቦት አስራ ሁለት ነው። በእግዚአብሔርም ምስጋና ይሁን እኛንም ተጋዳይ በሆነ ሰው በጻድቁ አባታችን በተክለ ሃይማኖት ጌታን ደስ ባሰኙት በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ከዛም በመቀጠል ምሳችን ወደ ቦርሳችን ከተትን፣ ልብሳችን ለበስን። እሱን ለማሳየት ጊዜ ስላልነበረኝ ነው፣ ኦልሞስት ሰዓቱ ስለሄደ አሁን ሰዓቱ አስራ አንድ ሰዓት ከሀያ አራት አሪፍ ሰዓት ነው። እውነቱን ለመናገር የጨረስኩት ተጣጥቤ ምናምን አሪፍ ሰዓት ነው። ብቻ ከዛ ሻሻችንን ማሰርግድ ነው። ጆሮ አይታይም። አክቹሊ እኔ ግን ያመኛል፣ ግን ለእናንተ ምሳሌ ለመሆን ጆሮዎችን እንዳይታይ ለምን ከኋላ ያለውም ሙሉ ስለሚያሳይ ጆሯችንን ካልሸፈንም ማለት ነው። ስለዚህ ጆሯችንን ሸፍነን ነው ሻሽ ማድረግ ያለብን። እንደን በስርዓት አሰርኩት። እንደን ነጠላችንን እናደርጋለን። ሽፎኑ የእናቴ ነው ግን እኔ በጣም ነው ምወደው፣ በጣም ስለምወደው አደርግባታለሁ ሁልጊዜ። እሺ ነጠላችን ይሄን ይመስላል። እንደን ውጪውን እዩት በማረግ በቃ ጨልሞ፣ ግን ሰማዩ በቃ ሊነጋ ወገግል ያለነጋ ነው። በጣም ነው ደስ የሚለው። ግን በቃ እንግዲህ ጨርሰናል። ልንወጣ ዝግጅታችን በሚቀባ አጠናቀናል። ወደ ውጭ አሁን አስራ አንድ ሰዓት ተኩል ሆኗል። እና ውጪው ኖርማል ነው። ኮሪደር ልማቱ ምናምን ሲኖር ሰከር አሁን እየተጀፈረ ነው። አሪፍ ይሆናል። ኪዳን ላይ ለመድረስ ሞክራለሁ፣ ግን ኪዳን ኦረዲ አልፏል። ቀዳሴ ራሱ ሊገቡ ይችላሉ። ለምን መሰላችሁ? ቤተሰብ አይፈቅድም። አንድ ላይ እንችላ ማለት ደግሞ ወይ እነሱ ስራ አሁን ዛሬ ለቅሶ ገጠሟቸው ምናምን አባቴም ስራ ነው የሰፈር ልጆች ምናምን ደግሞ የሉም ብዙ እና እማውቃቸው ማለት ነው እና አሁን እየሄድኩኝ ነው አሁን ተኩል ሆኗል አስቡት ሲኖትራክ ትራክ ነው ያለው ስደርስ ሲደርስ ደግሞ አሳያቸዋለሁ መግቢያውን አሳያቸዋለሁ እና ደግሞ እንደሱ ብሎኛል። ሁሉ ባልኩት መሰረት አላሳያችሁም። ምክንያቱም ቅዳሴ ሰዓት ስለደረሰ ድምጹ ሰምቼ ስለነበር በጣም ተቻኩዬ ነበር። እስከ ወንጌል ክፍል ተሳትፈን ወደ ስራ ተመለስኩኝ። ሚካኤልንም ተሳለምኩኝ። ኡሌ፣ ይሄንን ይመስል ነበረ። በሌላ ቀን በደንብ እንትንላችኋለሁ፣ በደንብ ባስቀኛችኋለሁ። ወዳችኋለሁ። ሰላሙን